ተመልካቾቻችን እንደምናድራችኋል። ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። ስራ ፈጣሪዎች በማህበረሰብ ውስጥ ያሉ ችግሮችን አስተውለው መፍትሄ በማምጣት አቅማቸው ይመዘናሉ። በኢትዮጵያ አሁን አሁን መሰል ችግር ፈቺ ተቋማትና ግለሰቦች ቁጥርም እየጨመረ ይገኛል። ላብነትም አርሶ አደሩ ምርቱን ካመረተ በኋላ የሚያስቀምጥበት ስፍራ አመቺ ካለመሆኑ ጋር በተያያዘ በምርት ላይ የሚደርሰውን ብክነት መቀነስ የሚችል የሚችል ተቋም እየተንቀሳቀሰ ያለን ተሞክሮ እንመለከታለን። ድርጅቱ እህልና ጥራጥሬ እስከ ሶስት ዓመት ድረስ ሳይበላሽ ማቆየት የሚያስችል ማዳበሪያ በማምረት ችግሩን እያቀለለ ይገኛል። ተጨማሪውን ከተከታዩ ዘገባ ተከታትለን እንመለስ። ግብርና ከእለት ጉርስ ጀምሮ ያርሶ አደሩ የገቢ ምንጭ የሀገሪቷ ኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማግኛም ጭምር ነው። በመሆኑም ዘርፉ ኢትዮጵያን በዓለም ገበያዎች ተወዳዳሪ እንድትሆንም ማድረግ የቻለ ነው። ሀገሪቱ ኢኮኖሚያውን ለማሳደግ በምታደርገው ጥረት በግብርናው ዘርፍ በርካታ ዘመናዊ ቴክኖሎጂዎችን በመጠቀም የዘርፉን ምርታማነት ለማሳደግ እየሰራች ቢሆንም ምርቱ በተባዮች አማካኝነት ለውድመት ይዳረጋል። ይህንን ችግር የሚቀርፍም ስራ መሰራት ተጀምሯል። ገበሬውን የሚረዳ ምርት በማምረት ላይ እንገኛለን። ይኸውም ነቀዝ መከላከያ ማምረት እና ለገበሬዎች ማዳረስ ነው። ገበሬው ኬሚካልን በመጠቀም ነበረ ነቀዞችን ይከላከል የነበረው። ስለዚህ ይህንን ለማስቀረትና ከኬሚካል ነፃ የሆነ የምግብ አቅርቦት እንዲኖር በሀገሪቱ ስለሚያስፈልግ ከኬሚካል ነፃ የሆነ ምርት በማምረት ለገበሬው በመከፋፈል ላይ የተመሰረተ ድርጅት ነው እና ድርጅቱ ሲመሰረት በ26 ሚሊዮን ብር አካባቢ ካፒታል የተመሰረተ ነው እና በአመት ከ4.5 ሚሊዮን በላይ የነቀዝ መከላከያ ባጎችን እያመረተ ለገበሬው ያከፋፍላል ማለት ነው። እንደ አጠቃላይ መጠሪያ ስሙ ፊክስ ባግ ይባላል። ኢነር ላይኑ ወይም ፕላስቲኩ እዚሁ ነው የምናመርተው። መጀመሪያ በአንድ ማሽን ነበር የጀመርነው። በዚህ አመት ግን 25 ማሽኖች አሉ። አገልግሎቱ አርሶ አደሩን ተደራሽ ለማድረግ የአርሶ አደሩን ምርት በአግባቡ እንዲሰበሰብ የሚያደርግ ነው ማለት ነው እና ከነቀዝና ከተለያዩ ተዋሲያን የሚከላከል ከረጢት ወይም ማዳበሪያ ነው የምናመርተው ምርቱን አርሶ አደሩ ሰብስቦ ከአንድ አመት እስከ ሶስት አመት ሊያቆይለት ይችላል ሳይበላሽ ምንም አይነት ነገር ሳይሆን ማለት ነው። ኢትዮጵያ ዛሬ ላይ ግብርናውን በማዘመን የሀገሪቷ ኢኮኖሚ ጤናማ በሆነ መልኩ እንዲጓዝ ለማድረግም እየሰራች ትገኛለች። ይህ ቢሆንም ግን ዘርፉን በቴክኖሎጂ ለመደገፍ የሰለጠነ የሰው ኃይልን ጨምሮ ሌሎች ችግሮችም እንዳሉ ይነሳል። እኛ ምርቱን ካመረትን በኋላ የተለያዩ ዩኒዮኖች አሉ፣ በየቦታው ያሉ ዩኒዮኖች አሉ። እነሱ እነሱ ምርቱን በመውሰድ ለገበሬው ያከፋፍላሉ። ስራው ላይ ያሉ ችግሮች አንደኛ የኤሌክትሪክ መቆራረጥ፣ ለሰራተኞች የውሃ አቅርቦት እንደ ልብ አለማግኘት፣ ሌላ ያው አሁን እንኳን እየተሻሻለ ነው የመጣው የመንገዶች ያለመስተካከል እና የካፒታል ካፒታል ዶላር እንደ ልብ የማግኘት ችግሮች አሉ። ከዚህ ውጪ የሰለጠነ የሰው ኃይል እንደ ልብ ስለማይገኝ የተወሰኑ ሪክሬቶችን በማምጣት አብረው ከሚያውቁት ጋር በመስራት ሙያተኛ እንዲሆኑ የማድረግና የማብቃት ስራም ይጠይቃል። የተባይ መከላከያ የሚያመርተው ተቋም ምርቱን ወደ ተለያዩ ጎረቤት ሀገራት የሚልክ ቢሆንም አብዛኛው ምርቶቹን ለሀገር ውስጥ አርሶ አደሮች የሚያቀርበው። ከተመረተው ምርት የሚወጣው ቁርጥራጭም መልሶ ጥቅም ላይ ይውላል። ዌስት ለምሳሌ የፒፒ ዌስትም አለን። የኢነር ላይኑ ወይንም የፕላስቲኩ ዌስት አለ። ያንን ምንድነው የምናደርገው? እንደሌላ ቆሻሻ የሚጣል አይደለም። ተመልሶ አገልግሎት መስጠት ይችላል። የሪሳይክሊንግ ማሽን አለን። እዛ ውስጥ ገብቶ ተመልሶ ተፈጭቶ ወደ አገልግሎት መመለስ ይችላል። መልሰን መጠቀም እንችላለን ማለት ነው። ምርት ካመረትን በኋላ በአብዛኛው የምንሸጠው በሀገር ውስጥ ነው እና የተወሰኑ ምርቶች ወደ ደቡብ ሱዳን፣ ሶማሊያ ለመሳሰሉት ያው መተው ስለሚጠይቁ እነሱም የዛ ተጠቃሚ ናቸው። በባለፈው አመት ከአራት ነጥብ አምስት እስከ አምስት ሚሊዮን የሚሆኑ ገበሬዎች ተጠቃሚ ሆነዋል ብለን ነው የምናስበው ማለት ምርት ሸጠናል። የግብርናው ዘርፍ ላይ የሚታዩ ችግሮችን በመቅረፍ ምርትና ምርታማነትን በመጨመር እየተሰራ የሚገኝ ሲሆን የዘርፉ ተሳታፊዎችም እገዛ እየተደረገላቸው እንደሚገኝ ገልጸዋል። ወጣቱ በአጋጣሚ በጀመረው ለየት ያለ የከተማ ግብርና ስራ እውቅናን እያገኘ ነው። ገና በስታርታፕ ደረጃ ሆኖ በጥረቱ ውስጥ የነገ ተስፋውን የተመለከቱ ተቋማት ባደረጉለት ድጋፍ አሁን ላይ ስራውን እያስፋፋ ቀጥሏል። አብዛኛው የከተማ ነዋሪ የሚመገባቸውን አትክልቶች ራሱ ማምረት ይችላል የሚለው ባለታሪካችን ትምህርት ቤቶችና መሰል ተቋማትም ለምገባ የሚጠቀሙባቸውን አትክልትና ፍራፍሬ በራሳቸው እንዲያመርቱ ይመክራል። ተጨማሪውን ከራሱ አንደበት ተከታትለን እንመለስ። ዳግማዊ ያማህ እባላለሁ። የኮዳ ፋርም መስራች ነኝ። ጎዳ ፋርም የተመሰረተው ስድስት ሰባት ወር ሆኖታል። የመጀመሪያ ሀሳብ የመጣልን የእናቴ ቤት ቁጭ ብዬ አንድ ሁለት መቶ ካሬ የምትሆን ቦታ ነበረች፣ ለምን አላለማውም በሚል የተነሳ ሀሳብ ነው። ከዛ ያን ሰርች ስናደረግ የተለያዩ ስናገኝ ሽቅብ እርሻ ወይ ቨርቲካል ፋርሚንግ አይዲያዎች ነበሩኝ። እሱ ላይ ሞርፎ ከሳረግን እንደዙ አይነት ሀሳቦች መጡ። ከዛ ለምንድን ነው ከተማ ላይ ይህንን ቦታ ያላቸውን ለምን አንሰራ ማለ። በአብዛኛው ደግሞ ትምህርት ቤቶች ላይ ትምህርት ቤቶች ላይ እንደዚህ ብንሰራ በአብዛኛው ውጫቸው ምግብ ነው። ስለዚህ ያንን ከቨር እናደርጋቸዋል። እኛ መጀመሪያ ያሰብነው ቨርቲካል ፋርሚንግ ይባላል፣ ያለ አፈር ማለት ነው። ያለ አፈር በውሃ ብቻ ሃይድሮፖኒክ እና አኳፖኒክስ የሚባሉ አሉ። እሱን ነው መጀመሪያ ለመስራት ያሰብነው፣ ምክንያቱም ብዙ ነገር ውሃ ይቆጥባል፣ ቦታ ይቆጥባል። ስለዚህ በትንሽ ቦታ ብዙ ማምረት ነው። ግን እኛ እንደፈለግ ነው ከኛ እንትን ጋር አልሄደልንም። ወደ ሶይል ቤዝድ ወይም አፈር አፈርን መሰረት ያደረገ ሽቅ ብርሻ ማድረግ ጀመርን። በዛ ነው ባግራውንድ ቢዝነስ ነው ቢዝነስን የጨረስኩት ግን በጣም ይሄ ሞር ወደ ቤዚክ ኒድ ወይ መሰረታዊ ፍላጎቶች ላይ መስራት ከበፊትም ሀሳብ ነበረኝ። ይሄኛውን ሀሳብ ሳገኘው ከዛ በደንብ ሪሰርች ራሴን በደንብ ብዙ እያስተማርኩ በዩቲዩብም በተለያዩ ኮርሶችን እየወሰርኩ ራሴን ነው ያስተማርኩት። ከዛ በኋላ ይሄን ሀሳብ ሲመጣ አንድ ትምህርት ቤት ዳሴ ትምህርት ቤት ላይ መጀመሪያ አንድ ግማሽ ሜትር በሜትር የሆነች የጀመር ነው ከዛ በኋላ እንደዚህ ሰፍተናል ማለት ነው። ስለዚህ ሀሳባችን ምንድን ነው? ከተማ ውስጥ ባሉ ክፍት በሆኑ ቦታዎች ላይ ብዙ ምርቶችን እያመረቱ እዛው ያለው ተቋሙ ሰራተኛ ጥሩ ፍሬሽ የሆነ እዛው ያለ ኬሚካል ነው የምናመርተው። ብዙ ኬሚካል አንጠቀመ። ኦርጋኒክ ምርቶች ነው የምናመርተው። የምንሰራው ነገር ሰዎች ሲያዩት የሚበሉት ምናምን ነገር ስለ ደስታል። ሁለት ደግሞ ብዙ ነገሮች ምክንያቱም ብዙ ኢምፓክት የሚኖረን ብዙ ተጽዕኖ ነው የሚኖረን። ትምህርት ቤት ላይ ተጽዕኖ ይኖረናል፣ ሰራተኞች አብረን የምናሳትፋቸው ሰራ የምንቀጥራቸው ሰራተኞች በእኛ እንትን ይኖራሉ። ስለዚህ የስራ እድል እንፈጥራለን። ራሴን በጣም በእውቀት አስፍቻለሁ። እና ደግሞ ሞር ደግሞ ወደፊት ደግሞ ትላልቅ ነገሮችን እንፈጥራለን። አሁን በቋሚነት አራት ሰዎች አሉ። ጊዜያዊ ደግሞ እስከ አስር ይኖራሉ፣ ይመጣሉ ስራ እንደዚህ የምታያቸውን ፒራሚዶች ምናምን ስንሰራ የተለያዩ ተቋሞች ሄደናል። አንደኛው ሪች ፎር ቼንጅ ይባላል። ሌላው ኦርቢት ኢንኩቤሽን ሴንተር ነው አሉ። እነዚህ ተቋሞች ብዙ ስልጠናዎች ትሬዲንጎችና ፈንዲንጎችም ደግሞ የስታርታፕ መነሻ ብሮችም ሰጥተውናል። እነዚህ የሰፉት እያዩቸው እነሱ በሰጡን እገዛ ነው። ስለዚህ እነሱ ከብሩም በአንጻር ትልቁ ደሞ የሰጡን ነገር እውቀት፣ እውቀት ደግሞ አንዳንዴ ከፍለሽ አታገኛቸው እውቀቶች፣ ለምሳሌ የሰው ልምዶች ብዙ። እነዛ ቦታዎች በመገኘታችን ብዙ ልምድ ያላቸውን ሰዎች አግኝተናል። እነዚ ሰዎች ደግሞ ብዙ ነገሮች አስተምረውናል። አሁን የምታያቸው ዝምብለው ይመጡ አይደሉም። በጣም በብዙ ጥረት በብዙ እውቀቶች የሰዎች እውቀት ግብዓት አድርገን ነው እዚህ የደረስነው ማለት። ስለዚህ በጣም ብዙ ኔትወርኮችን ፋይናንስ፣ ብዙ ብዙ ነገሮችን አግኝተናል። ስራ አለ፣ ግን አንዳንዴ ማይንድ ሴት ወይም ደግሞ የአእምሮ እውቅር ነው ይጠይቃል ምንም ነገር። እኔ አሁን ለምሳሌ ስራ ነበረኝ፣ ስራ ነበር ማለት ጥሩ የምሰራበት ጥሩ ተከፋይ ነበረኝ። ግን እኔ ማለት ምኖሮ የሆነ ነገር ሞታ እንዴ ነው ብዬ ስለማምን የሆነ ነገር ፈጥሬ ማለፍ ፈልጋለሁ። ስለዚህ ብዙ ችግሮች አሉ ሀገራችን ስለዚህ አሁን ለምሳሌ እኔ አንደኛው ሁሌ ችግር ማየው ለምሳሌ እናቶች ሀያ ብር ቲማቲም ሲሆንና አምሳ ብር ሲሆን የተለያየ ነው የሚገዙት። ሀያ ብር ሲሆን አምስት ኪሎ ስድስት ኪሎ ገዛ ይላል። ስለዚህ አምሳ ብር ሲሆን ለምን አንድ ኪሎ ይገዛል? አቅማቷቸው ነው። ስለዚህ ያህንን ነገር ለመግረስ ሁርቭ ማድረጉ ምክንያት በየቦታው የምናመርት ከሆነ፣ ብዙ ሰፕላይ ካለን ብዙ ምርት ካለን ዋጋው ይቀንሳል ማለት ስለዚህ ያ ነው ችግሮች። ብዙ ችግሮች አሉ። ሁሉም ሰው ግን አንደኛ ፓሽን የሚሆንበት ደግሞ የሚወደውን ነገር መጀመሪያ መፈለጋለን ሁለት ደግሞ ምንድን ነው ችግሩ ባይወደው እንኳን ምንድን ነው ችግሩ እዛ ችግር ላይ ምንድን ነው እንዴት ነው ሶልቭ ማድረግ ያለብኝ የሆነ ሪሰርች አድርጎ እዛ ውስጥ ገብቶ መስራት ይችላል ብዙ አይነት በአሁኑ ሰዓት በዲጂታሉ ዲጂታል ላይ ያለ ኦንላይን ወይም ኦፍላይን ደግሞ እንደኛ አይነት ኦፍላይን ደግሞ የሚሰራ አለ ኦንላይን ላይ ብዙ ሰዎች አሉ ስራዎች አሉ። የምናስበው ምድመኛው የተለያዩ ከተማ ውስጥ ያሉ ግቢዎችን ነው። ግቢዎች፣ መስሪያ ቤቶች፣ ትምህርት ቤቶች ላይ ነው የምንሰራው። ለመስራት እኛ ዝግጁ ነን። የእናንተን ጥሪ ነው የምንቀበለው። የእናንተ ትብብር ጋር አገባያችሁን እንደምታያቱ እዚህ ጋ አረንጓዴ ነው። አበባን እንሰራለን፣ ውበት ይኖረናል። እንደዛው ደግሞ እዛ ጋ ምግብ እንደምንሰራው ማለት ነው። ስለዚህ ሁሉንም ነው ና አብራችሁ ስሩ ነው የምንለው። በሶስት ጓደኛሞች ጥምረት ተመስርቶ የቡናና ሻይ አገልግሎት በመስጠት ስራውን የጀመረው ስታርባክስ የተሰኘው ተቋም አሁን ላይ በ በመቶ ቢሊዮን ዶላር የሚንቀሳቀስ ኩባንያ ሆኗል። እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ 16ሺህ በመላው ዓለም ደግሞ ከ35ሺህ በላይ ቅርንጫፎችን ከፍቶ በዋናነት የቡናና ከአልኮል ነፃ መጠጥ ለደንበኞች እያቀረበ ይገኛል። መቅደስ እንዳለ ዝርዝር አዘጋጅታለች። ካፍቴሪያ የማቋቋም ስራን አዲስ ትርጉም የሰጠ ተቋም መሆኑን ለመጥቀስ ማስረጃ አያስፈልገውም። እስከ ፈረንጆች 2025 መግቢያ ድረስ በሰሜን አሜሪካ ብቻ 16 ሺ የሚደርሱ በመላው ዓለም ደግሞ ከ35 ሺ በላይ አገልግሎት መስጫዎችን ከፍቷል። ከመደበኛ የቡና ሻይ መሸጫነት አልፎ የዘመናዊነት መለኪያ እንደሆነ የሚነገርለት ስታርባክስ ጎርደን ቦከር፣ ጄሪ ባልድዊን እና ዘፍ ሲግል የተባሉ ጓደኛሞች ሲመሰርቱት ዋነኛ ዓላማ ያደረጉት ጥሬ ቡናን ለገበያ ማቅረብ ነበር። በሳን ፍራንሲስኮ ዩኒቨርሲቲ የተማሩ ሳል ላይ የተዋወቁት ሶስት ወዳጆች ምን እንስራ ብለው ሲማከሩ በውይይታቸው መሀል አልፍሬድ ፒት የተሰኘ ግለሰብ ተደጋግሞ ይነሳል። አልፍሬድ ፒት የተሰናዳ ቡናን በመሸጥ ዝናን ያተረፈ ግለሰብ ነው። ወጣቶቹ ፒት የጀመረውን ስራ ብናስፋፋ ትርፋማ እንሆናለን ብለው ቆርጠው ተነሱ። ለድርጅታቸው መጠሪያ ስም ማዘጋጀት ቀጣይ እርምጃቸው ሆነ። ከዚያ ግን አንድ ነገር አስታወሱ። በወቅቱ በአሜሪካ እጅግ ተነባቢ ከነበሩ መጽሐፍት የሄርማን ሚልቪል ዘዊሄል የተሰኘ ድርሰት ላይ ካሉ ገጸ ባህሪያት መካከል መርከበኛው ሞቢ ወይም በቅጽል ስሙ ስታርባክስ የታወሳቸው ጓደኛሞቹ ይህንኑ ስታርባክስ የሚል መጠሪያ ፈቃድ አውጥተውበት በሲያትል ከተማ የመጀመሪያ ሱቃቸውን ከፈቱ። ጓደኛሞቹ ስራቸውን የመሰረቱት በመጀመሪያ እንዳሰቡት አልፍሬድ ፒት የሚያስመጣውን የቡና ፍሬ በማከፋፈል ላይ ነበር። ለሁለት ዓመታት ያህል በዚህ መልኩ ከቀጠሉ በኋላ ከአልፍሬድ ፒት ተቋም ጋር የነበራቸው የስራ ግንኙነት ሌላ መልክ እንዲስ ተስማሙ። የአልፍሬድ ፒት ቡና አስመጪ ድርጅት ኃላፊዎች ለስታርባክስ ሱቅ ሰራተኞች የቡና አዘገጃጀት ስልጠና እንዲሰጡ፣ ከዚያም ስታርባክስ ጣጣውን የጨረሰ የቡና ዱቄት አልፎም የተፈላ ቡና እንዲያቀርብ። በዚህ ስልጠና ታዲያ ጂም የተባለው ሰራተኛ ከተማረውን በላይ ስኬትን አስመዘገበና የስታርባክስ የመጀመሪያው የቡና ማፍላት ሙያተኛ ሆነ። የስታርባክስ ልህቀት ጉዞ ከዚያን ጊዜ በኋላ አልተገታም። ከአስር ዓመታት በኋላ በሲያትል ከተማ ስድስት የቡና መጠጫዎችን ያቋቋሙት ጓደኛሞቹ የቡና አስረካቢያቸው የነበረው አልፍሬድ ፒት ቡና አስመጭን የራሳቸው ለማድረግ ገዙት። ከቡና ባሻገር ኤስፕሪሶ የተባለው የኢጣሊያውያን ተወዳጅ አፈላል ስልትን የተከተለ ቡና ማቅረብም ጀመሩ። ከንግድ ስራ ውስጥ አስቸጋሪ የሚባለውን ያጀማመሩን ነገር በድል የተወጡት ጓደኛሞች ከዚህ ቀጥሎ የንግድ ስራ አመራራቸው ለነበረው ሃዋርድ ሹልዝ ድርጅቱን ሸጡለት። ይህን ከመሰረቱ ጀምሮ የሚያውቀውንና ለስኬቱ ትልቅ ድርሻ ያበረከተለትን ተቋም ጠቅልሎ በእጁ ያስገባው ሹልዝ ይበልጥ ስኬትን ለማስመዝገብ በተለያዩ ከተሞች ቅርንጫፍ ሊኖረው እንደሚገባ ወስኖ ቅርንጫፎቹን አስፋፋ። በዚያን ወቅት ስታርባክስ አንድ ሚሊዮን ኪሎግራም ጣጣውን የጨረሰ የተቆላ ቡና ያሰናዳ ነበር። ዛሬ ላይ መቶ ቢሊዮን የሚጠጋ ዋጋ እንደሚያወጣ የሚነገርለት ስታርባክስ ብዙ ፈታኝ ጊዜያትን አሳልፏል። ከእነዚህ ፈተናዎቹ መካከል የኮቪድ-19 ወረርሽኝ ይገኝበታል። ዓለም ላይ መላውን የሰው ልጆችን እንቅስቃሴ ገታው ኮቪድ-19 ሲከሰት ስታርባክስ በተለይ በሰሜን አሜሪካ የነበሩ ሱቆቹን እንዲዘጋ አስገድዶታል። በቀን 69 ሚሊዮን ዶላር ገቢ ለሚያስገኝ ድርጅት ይህ ትልቅ ኪሳራ እንደሚሆን ከማንም የሚሰወር አይሆንም። እውነትም የኮቪድ-19 በስታርባክስ ገቢ ላይ የ40 በመቶ ኪሳራ አስከተለ። የተቋሙ የድርሻ ሽያጭም አሽቆለቆለ። የድርጅቱ ኃላፊዎች ግን በዚህ ተስፋ ከመቁረጥ ይልቅ ሌላ አማራጭን ተጠቀሙ። ምንም እንኳን የሱቆችን ያህል ገቢ ባያስገኝም የቤት ለቤት አገልግሎት ማቅረብ ስራው ግን ሌሎች ተቋማትን በሚያስቀና መጠን ከፍ ያለ ነበር። የስታርባክስ ሰዎች የስኬት ሚስጥራቸውን ሲናገሩ የምናቀርባቸው መጠጦች የሰዎችን ጤናና ማህበራዊ ትስስር ለመጠበቅ የሚረዱ በጣማቸው ሌሎች አገልግሎት አቅራቢዎች ጋር ከሚገኘው የማይወዳደር ከፍታ ያላቸው እንዲሆኑ ማድረጋችን ነው ይላሉ። ተመልካቾቻችን አሁን ደግሞ ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች አሉ የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን፣ እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል። አድማጮች የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።